ህመም ጨንቶብኝ ክፉኛ ብትሆን ያልገጉረኛ። መቼም እድሜ ይስጠን እንጂ በአሁኑ ሰዓት ገና ብዙ እንሰማለን በዚህ ሚዲያ ማለት ነው። እንግዲህ ከዚ ቀደም ማለዲያ ሚዲያ ወንድማችን ጋዜጠኛ ውሻ ባሏን ቀይረው ባሌ ነው እያለች ስትል የነበረውን እህታችንን አቅርቦ ሁላችንም እናውቃለን ማለት ነው። እንዲሁም ብርሃኔ ጓደኛዋ ማለት ነው፣ ያው ጥሩ ነገር ሰርታል ብለን ሁላችንም ተደስተን ነበር ማለት ነው። ነገር ግን አሁን ነገሮች በጣም ተቀይረዋል። እንግዲህ ብርሃኔ እውነቱን ስትናገር ነበር ማለት ነው፣ በሚያሳዝን ሁኔታ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የተወደዳችሁ ውድ ቤተሰቦች እንደምን አላችሁልኝ? ከኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ። ሰላም ፍቅር አንድነት ለሀገራችን ይሆነልን፣ ሀገራችን ኢትዮጵያ እንግዲህ ሰላም ተሆነለን በያለንበት፣ አላህ ተክፉ ነገር ይጠብቀን እላችኋለሁ፣ ውድ ቤተሰቦቼ። እና እንግዲህ የምናየው ነገር የምንሰማው ነገር በጣም የሚያስገርም ነው ማለት ነው። እንግዲህ አንድ ሰው አመኔታውን ትቶ እንግዲህ ለገንዘብ ብሎ ህሌናውን መሸጥ እንዲሁም ማንነቱን መቀየር ማለት በጣም ይከብዳል ማለት ነው። እንግዲህ ለገንዘብ ብለው ማንነታቸውን እየቀየሩ እንዲሁም እየሸጡ የሚያደርጉት ሰዎች የት ድረስ እንደሚሄዱ ብቻ አባል አቅም ጭራሽ ሞትን ረስተው በቃ ገንዘብ ሁል ጊዜ የሚያኖራቸው እስከሚመስል ድረስ ነው የሚሰሩት ማለት ነው። እንግዲህ ብርሃኔ ጓደኛዬ እንደዚህ ሆነች ውሻ ባሌ ነው እያለች ብላ አቅርባ ሁላችንም አይተን በማቅረቧ እና ለጓደኛዋ ብላ አንትን ማለቷ ሁላችንም አስደስቶን ነበር፣ ማለት ነው። ያችኛዋ ጓደኛ ደግሞ እንግዲህ የመሰረትን ባል ያው እወደዋለሁ ብላ በመጥፎ ነገር እንደዛ አድርጋት ሁላችንም ተከፍተን ነበር በዛ ማለት ነው። አሁን ግን ያችኛዋ ልጅ እስር ቤት ሆና ሌላ ነገር ይዛ መጣለች። ሁላችንም እንግዲህ መልሳ ወደ ቀርሞ ጤንነቷ ተመልሳ፣ እንዲሁም ወንድማችን ኬኩን ቆርሶ በደስታ ተለያይቶ ነበረ። ምክንያቱም በብርሃኔ ተነሳ፣ ጤናዋ ተመልሶ፣ ሁሉም ነገር ታውቆ፣ ያችኛዋም ደግሞ ቅጣቷን እንዲትቀበል ወደ እስር ቤት መሄዷን። ሁላችንም ተመልክተን ነበር ማለት ነው። ነገር ግን አሁን እስር ቤት ሆና ሌላ ነገር አለ፣ ሌላ ተባባሪ አለኝ፣ እኔ ብቻዬን አይደለም ይሄንን የሰራሁት ሌላም ሰው አለ ስትል ጠቁማ ነበር ማለት ነው። ያው ቪዲዮዋችን ቪዲዮዋቸውን ስናይ እንደዛ ነበር የሚያመለክተው ማለት ነው። እና ማን ይሆን ይሄንን እንደዚህ ያቀነባበረው? ሁላችንም በጉጉት ስንጠብቅ ነበረ። ነገር ግን አቅርባ አሁን በሚያሳዝን ሁኔታ ያው የገዛ ጓደኛዋ ሁና ተገኝታለች ማለት ነው። እስቲ እንግዲህ የሚከተለው ቪዲዮዋቸውን አብረን እንመልከት። በጣም ነው የሚገርመው እንግዲህ ሰው ለገንዘብ ብሎ የገዛ ጓደኛውን እንደዚህ አይነት ደረጃ ማድረስ ማለት በጣም ከባድ ነው። እንደው ማንን ነው የሚያምኑት? እንግዲህ ማን ነው የሚታመነው? በዚህ ጊዜ ማንን አምኖ ነው ሰው ህይወቱን የሚመራው ማለት ነው። በጣም ከባድ ነው። እኔ ግን በጣም ነው ያስገረመኝ እና ያሳዘነኝ ማለት ነው። እና እስቲ ቪዲዮውን አብረን እንከታተል። በቃ እሺ አድርጌዋለሁ። ማለት በቃ እንደ ነገርቻችሁ ነው። እኔ በጣም ብዙ ቦታ ስለምለፋ ስለምጥር ያለፈውበትንና በሰዓቱ ደግሞ በጣም ቸግሮኝ ስለነበረ በጣም ማስገባት የነበረብኝ ብር ስለነበረ ሀሳቧን ተቀብዮ ነበር። ነገር ግን እሷ ሸነጠጠችኝ፣ ካደችኝ። ስለምንም ነገር አጋለሽ፣ ነግሬሽ ነግሬያት ነበረ ካካድ ቃል ተገባብተን ነበረ። ቃሏን ስላፈረሰች እኔም ቃሌን ማፍረስ ነበረብኝ። ሲቀጥል ደግሞ ይዘሻት ሄደሻል። አዎ ነገር ደግሞ በዚህ ምን አይነት ስሜት እንደሚሰማን ታውቀለሽ? እኔ አሁን ልክ ስናንቺ ስከራከሩ ነበር። እሱ እኔ እንግዲህ ማድረግ ያለብኝን አድርጌ ስለ ጸጸተኝም ነው ደግሞ ጓደኛ እንድትመለስ እናንተ ጋር የመጣት። ስለዚህ በቃ ማለት ድናለች አይደለ እንዴ? ከዳነች እኔ ነኝ እንድትድን ያደረግኳት። ዝም ብንል ኖሮ ተደፋፍነው ነው ይቀር ነበር። ያነሳሳሽ ነገር እሷ ብቻ የሰጠሽን ብር መቀበል ነው ወይስ አንቺ? ከመሰረጋ ምንም የተቀበልኩት ብር የለም በሰዓቱ ቸግሮኝ ስለነበረ እንደዚህ እንደዚህ ብላ ሁኔታዎች አቀረበችልኝ፣ ተስማማውኝ። ግን ብሩን አላ አላ አላ እሷም ነገር አለችኝ። የሚገባልኝ ብር ነበረ ስቸኩልብኝ ያሰጠዋልን ብላለች። እሷ ከመሰረት ጋር ምን ነበር ወደ ሌላ ነገር ክሩ ዝምርቅ ምንም ምንም፣ ከመሰረት ጋር ምንም ያለኝ ነገር የለም። ምንም ክፋት መሰው ነገር የለም። ስለዚህ አንቺ ሸወደሽ ነገር ምን ከክፍለ ሀገር እዚህ ቁጭ ብሎ መሰረት ና ሰው ጋር የሚገባውን ብር ለማስገባት ነችሳ፣ ሌላ ምንም ነገር የለሽ። እሺ ብራ አሁን ከእሱ ጋር መጨረስ ያለባቸው ጨርሱ። ከእኔ ጋር ደግሞ እንደ ህግ እንደ አስራሩ ደግሞ ጣቢያ ሄደን ቀርሸ ተሰጪ እና ምርመሮ ኬተራ ማትሮሽ ሁን ከእሱ ጋር ነጭ። ለምንድን ነው እንደዚህ ልታደርግ ይቻልሻል? ብር አስፈልገኝ ነበረ በሰዓቱ። ብር ሰጥሻለሁ፣ ሱቅ ከፍትልሻለሁ አለች። የተሻለ ኑሮ የሚኖረኝ መሰለኝ አደረግኩኝ። በቃ ተሳሳትኩኝ። ሰው ነኝ እሳሳታለሁ። እራሳችሁ እንደ ፍጹም አትዩ። ልክ ነሽ በቃ የጠቆምኩባት ነገር አንደኛ ብሬን አልሰጠችኝም። ሲቀጥል ደረጃ ደግሞ እኔ እንደዚህ ህግ ቦታ ድረስ የምሄድ ምናምን አልመሰለኝም፣ በመጀመሪያ ደረጃ። ሲቀጥል ጓደኛዬም ካለችበት ነገር እንድትላቀቅ ብዬ ነው እንደዚህ ከሆነችበት ነገር፣ እነሱ በቃ አብረው ሆነው በሰላም ህይወታቸውን ይቀጥላሉ ብዬ አስቤ እንጂ እኔ ህግ ደረጃ ደርሶ እንደዚህ ነገሮች ይከራሉ ብዬ አላሰብኩም። እሺ እዚያ ይዘሽ አትሄድሽ፣ በኋላ ማለት ነው ተውከው፣ የይዘሽ አትሄድሽ በኋላ እሷ ከእንደዚህ ዐይነት መጥፎ ነገር እንደሚፈጠር፣ መጥፎ ነገር እንደሚደረግባቸው፣ መጥፎ ነገር እንደሚደርስባቸው አታውቂው ነበር? ያኔ አክል የከፋን መሰለኝም ታውቃለች በደንብ። ሲጀመር አዎ፣ ግን ቁጭ ብለን እየሰማሽ ነበረው። ሰምቻለሁ፣ ግን ያኔ አክል የከፋን እንዳልነበር ታውቂያለሽ። የከፋነው ምናምን ብዬሽ ጠይቂያለሁ፣ ታውቂያለሽ አይደለ? ግን እንደዚህ የከፋ ደረጃ ይደርሳል ብዬሽ ነው። እሺ ውድ ቤተሰብ፣ ያው እንግዲህ ቪዲዮውን እንዳያችሁት ነው፣ ብርሃኔን እንግዲህ ጥብቅ አድርገው ሲይዟት ሁሉንም ነገር ተናግራለች ማለት ነው። ያችኛዋ ልጅ እንግዲህ ከብርሃኔ ጋር አብረን ነው ይህንን ነገር ያደረግነው። እኔ አስቀድሜዋ ነግሬያታለሁኝ ሰውዬውን እንደምፈልገው እና ለራሴ እንደማደርግ አማክሬ ነበር። ነገር ግን እሷ ናት መላ የሰጠችኝ። እኔ አጎታለኝ እንደዚህ አይነት ጠንቋ ያጎታለኝ እና እዛ ወስድሽ ያለሁኝ ብላ በስምምነት ያኔ እኔ ገንዘብ ልሰጣት፣ እሷ እዛ ቦታ ልታደርሰኝ እያለች ስትል ነበር ማለት ነው። ግን ሊያምኗት አልቻሉም ነበረ። እሷ ግን እውነቱን እየተናገረች ነበረ መስከረም ተብዬዋ ማለት ነው። እንግዲህ ብርሃኔ ጋዜጠኛ አፋጦ ሲይዛት በጣም እየተቆጣች ነበረ እንዴት እኔን ጠረጠራችሁኝ እኔ አይደለሁም እንደ ወደ እናንተ ጠቁሜ የመጣሁት እንዴት ይሄን ታደርጋላችሁ እያለች በጣም ስታምታታው ነበር ማለት ነው ነገር ግን ከእውነት የራቀ ነው በስተመጨረሻም ያችኛዋን እስር ቤት ያለችውን ጓደኛዋን መስከረም የምትባለውን አስገብተዋት ነበር። የዛ ሰዓት በጣም ነበረ ሲማቱ የነበረው ጉጤ ምናምን እየተያያዙ ነበር ማለት ነው። እንዴት አሳልፈሽ ትሰጭኛለሽ እያለ ስትል ነበር መስከረም። ያችኛዋ ደግሞ በጣም ስትበሰጫጭና ስትቆጣ ነበር ማለት ነው። ተመልከቱ እንግዲህ ሁለት ጓደኛሞች አንዲት ንጹሕዋን ሴት እንደዚህ ህይወቷ ማመሰቃቀል ማለት ነው። ይችኛዋ ለገንዘብ ብላ፣ ይችኛዋ ደግሞ በራስ ወዳድነት የገዛ ባለቤቷን ለመንጠቅ ማለት ነው። ግን ወደ የት እያመራን ነው? ምን አይነት አስተሳሰብ ምን አይነት ህሌና፣ ህሌናቸው እንዴት እየታዘዘላቸው እንደሆነ ብቻ አላቅም ማለት ነው። እና ብርሃኔ የተብየዋ እንግዲህ ሁላችንም በኮሜንት መርቀናት ነበረ እንደዚህም ያለ ጓደኛ አይገኝም በዚህ በዚህ ዘመን እያልን፣ ምክንያቱም ስላቀረበች እንደዚህ እኮ ና ጓደኛ ብላ ስላቀረበች ሁላችንም ተደስተን ነበር በሰአቱ ማለት ነው። ምክንያቱም በሷ ያተነሳ ወደ ጤናዋ ተመለሰች ያቺኛዋ እህታችን እና አሁን ግን መልሶ እንደዚህ አይነት ክህዴት ማለት ተመልከቱ እንግዲች ከዚህም በስተመጨረሻ ጥብቅ አድርገው ሲይዟት ሌላኛውም ልጅ ስትገባ ምንም አማራጭ አልነበራትም። ነበር እውነቱን ተናገሪ እያሉ ሲያፋጠጧት ነበር ማለት ነው። ብርሃኔ ተብዬዋል እና ያው ቪዲዮውን እንዳያችሁት እና እንዲሰማችሁት አድርጌዋለሁኝ አድርጌዋለሁ ብላለች ማለት ነው። እኔ ነበር ወደ ክፍለ ሀገር ወደ ጠንቋው ይዣት የሄድኩት ብላለች። እንደዛ የሚያደርግ ነው። በገንዘብ ስምምነት እሷ ገንዘብ ልትሰጠኝ፣ እኔ ደግሞ ይሄንን እንደዚህ ላደርግላት ነበረ። ነገር ግን እሷ ካደችኝ ካደችኝ፣ ገንዘቤንም ልትሰጠኝ አልቻለችም። ስትክደኝ፣ እኔም በጣም ተናድጄ ሚዲያ ላይ ወጣሁ፣ ወደ እናንተ መጣሁ ነበር ስትል የነበረው ማለት ነው። ተመልከቱ እንግዲህ አስቀድማ ይሄን ነገር ስታቀርብላት ባሏን እንደዚህ ነው ስትል፣ የምር ጓደኛዋ ከሆነች ማለት ነው። ያቺኛዋስ መቼም አንደዚህ እንትን ብላለች፣ የምር ጓደኛዋ ከሆነች ተይ ማለት ነበረባት ብርሃኔም ማለት ነው። ነገር ግን ገንዘብ በገንዘብ ሁኔታ እንግዲህ ተመልከቱ፣ ማንነትን እንዲሁም ህሌናን ወደ ገንዘብ መቀየር ማለት እንግዲህ ተመልከቱ ማለት ነው። እና በአሁኑ ጊዜ ማን ይታመናል? ማንስ ጋር ነው አብሮ ሰው የሚኖረው? እና በአሁኑ ጊዜ በጣም ከባድ ነው ሰውን ማመን ማለት ነው። ለዚች አጭር እድሜ እንግዲህ ተመልከቱ ወንድሙን ወንድሙ ጠልቶት፣ እህቱን እህቱ ጠልቶት፣ ዘመዱን ዘመዱ ጋር አጣልቶ እንዲህ ለገንዘብ ብሎ ለአዱኒያ ብቻ የሚቆሙ ሰዎች በጣም ከባድ ነው። እንደ እኔ በእውነት በሁላቸውም ጓደኞቿ በጣም ነው ያዘንኩት። ግን ደስ የሚለው ነገር አልሐምዱሊላህ እሷ ያችኛዋ ልጅ ወደ ጤናዋ መመለሷ፣ እንዲሁም ባለቤቷ ጋር አሁን በጥሩ ሁኔታ መገኛቸው በጣም ደስ ይላል። እንግዲህ መጨረሻውን ያሳምርላቸው እንጂ በጣም ከባድ ነው ለገንዘብ ብለው መጥፎ ነገር የሚያስቡትንም እንግዲህ ፈጣሪ ልብ አይስጣቸው የላለሁም። ውድ ቤተሰቦች እስቲ እናንተም የተሰማችሁም በኮሜንት ገለጹልኝ ማለት ነው። እንግዲህ ውድና የተከበራችሁ ቤተሰቦችን ለቻናሉ አዲስ ከሆናችሁ እንግዲህ ላይክ እንዲሁም ሰብስክራይብ ሸር እያደረጋችሁ ቤተሰብ ሆኖ ነባሮቹ ደግሞ ደግሞ አበረታተኝላለህን። ስለነበረን ቆይታ እጅግ በጣም አመሰግናለህን።